ሰላም ለተወደዳችሁ፣ እንደምን አላችሁ? ደና ናችሁ? ክብር ለኢየሱስ ይሁን። እኔ ወንድማችሁ ደና ነኝ። ዛሬ አንድ መልእክት አስተላልፋለሁ። ትንቢተ ዮናስ ላይ ያለውን ቃሉን ለእናንተ አስተላልፋለሁ። ክብር ለኢየሱስ ይሁን። በጣም ድንቅ የሆነ ቃል ነው። ቃሉን የቃሉን ክፍል አንብበን ከዛ ቦታ ርዕስ ወስደን በዛ ቃል ላይ ጸልያለን ማለት ነው። ትንቢተ ዮናስ ምዕራፍ ሁለት ከቁጥር አንድ ጀምሮ እስከ አስራ አንድ ድረስ ያለችዋን ክፍል በጌታ በኢየሱስ ስም አነባለሁ። እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም ሦስት ቀንና ሦስት ሌሊት በአሳው ሆድ ውስጥ ነበረ። ዮናስም በአሳው ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለው ወደ አምላኬ ወደ እግዚአብሔር ጮሁ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮሁ፣ ቃሌንም አዳመጥህ። ወደ ጥልቁ ወደ ባህሩ ውስጥ አለህን ፈሳሾችም በዙሪያዬ ነበሩ፣ ማየበልና ሞገዴ ሁሉ በላዬ አለፉ። አይኔም ከአይኔ ፊት ተጣሊው፣ ነገር ግን ወደ ቅዱስ መቅደሲ ቀድሞ ይመለከታለሁ አሊው። ውኃዎችም እስከ ነፍሴ ድረስ ከበቡኝ፣ ጥልቁ ባሕር በዙሪያዬ ነበረ፣ የባሕሩ ሳር በራሴ ተጠመት ተጠምጥሞ ነበር። ወደ ተራሮች መሰረት ወረዱ በምድርና በመወርወሪያዎቿ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣኸ። አሌሉያ። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣኸ። ወይ ሻላ ሞራ ባላባ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብሁት። ጸሎቴም ወደ አንተ ወደ ቅዱስ መቅደስ ገባች። ከንቱነትንና ሐሰትን የሚጠብቁ ምህረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልዩትንም ይከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም ዓሣውን አዘዘ፣ እርሱም ዮናስን በየብስ ላይ ተፋው። ነገሪ እንዲዋት ያዘዘው እግዚአብሔር ነገሪ እንድተፋ ያዛል። እንዲህ በመጥሪ ስራው ዛሬ የምንከፋፈለው አማሻ እግዚአብሔር እንዲህ ስለኝ ነው የሚሰማው ነገሪ እንዲዋጥ ያዘዘው እግዚአብሔር ነገሪ እንዲዋጥ ያዘዘው እግዚአብሔር ነገሪ እንድተፋ ያዛል። ሁላችሁ በኢየሱስ ክርስቶስ አመን ብላችሁ ተቀበሉ ይሄ የእናንተ ድምፅ ነው እዚህ ቦታ ላይ ምዕራፍ ሁለት ከቁጥር አንድ ላይ እግዚአብሔር አሰናዳ ምን የሚሆን ዮናስን የሙት አሳ አሰናዳ ይላል ምዕራፍ ሁለት አስራ አንድ ላይ ደግሞ እግዚአብሔር አሳውን አዘዘ ዮናስን በየብስ ላይ ተፋው ነው የሚለው መሀል ላይ ብዙ ነገር ያወራል እግዚአብሔርን አሰብሁት ይላል። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብሁት። በዚህም ሰዓት እግዚአብሔርን አስቡ። በብዙ ድካም ውስጥ ያላችሁ ሰዎች የህይወታችሁን ምዕራፍ አስቡ። ከተወለዳችሁበት ጊዜ ጀምሮ ያሳለፋችሁትን ያንን ጎዳና አስቡ። በህይወታችሁ ላይ ያሳለፋችሁትን ያንን ምዕራፍ አስቡ፣ ከእግዚአብሔር ጋር እንዴት እንደተጓዛችሁ ምን ያህል እግዚአብሔርን በመንገዳችሁ እንደበደላችሁ፣ ምን ያህል ከእግዚአብሔር ርቃችሁ እንደነበራችሁ፣ ምን ያህል በመንገዳችሁ እናንተ መጥፎ እንደሆናችሁ፣ ለእግዚአብሔር ምን ያህል መልካም ሥራ እንደሰራችሁና እንዳልሰራችሁ አስቡ። እግዚአብሔርን አስቡ ይላል። ራሱንም አስበ ህይወትህን ከጥፋት ጉድጓድ ውስጥ አወጣህ አማሻካራ ባዳ ጉድጓድ ውስጥ አወጣኸኝ። ነፍሴ በዛለችኝ ብዬ ጊዜ እግዚአብሔርን አሰብሁት። አንተ ግን እግዚአብሔር አቤቱ ይላል። አንተ ግን አቤቱ ነበሪው በምድር መሰረት ውስጥ ገባው የባህር ጥልቅ ውስጥ ነበር። በዙሪያዬ ላይ ተመልከቱ ውጭ እስከ ነፍሴ ድረስ ከበቡኝ። ጥልቁ ባህር በዙሪያዬ ነበረ፣ የባህሩ ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወደ ወረዲው በምድርና በመወርወሪያዎቿ ለዘላለም ተዘጋው። አንተ ግን ዛሬ እንደዚህ ለዮናስ በአሳ ሆድ ውስጥ በመከራ ሆድ ውስጥ በችግር ሆድ ውስጥ በጉስቁልና ሆድ ውስጥ በትዳራዊ ፈተና ሆድ ውስጥ በብዙ በቻለንጅ ውስጥ በቤተሰብ መርገም ሆድ ውስጥ ግክ አሳ የዘላለም አምላክ እግዚአብሔር እንደዚህ ይለኛል። የእናንተን ነገር እንዲዋጥ ያዘዘው እግዚአብሔር የእናንተ ነገር እንዲተፋ ያዛል። አምላኬ እግዚአብሔር በዘመናቸው ይህንን ያደርጋል። ራፓ ሴካ ዱ ራፓ ማንታ ሴካ ዱላ ተፈው ነው የሚለው እኔ ግን በምዝጋና ቃል ይሰዋላለሁ፣ የተሳሌዎትንም ይከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። በቃ ሰው መሆን ከዚህ አሜሪካ መሄድ አይደለም። አንዷ ትናንት ደውላ እንደዚህ አለች፣ ከአሜሪካ ከአንድ ግዛት ላይ ይሄ አሜሪካ ሲሆን ነው፣ እግዚአብሔር ካልረዳ፣ እግዚአብሔር ጣልቃ ካልገባ ሲሆን ነው ሲሆን ነው አለች። የትም ሀገር እግዚአብሔር ካረዳ ሲኦል ነው። አውሮፓ ብትሄጂ አሜሪካ ብትሄድ ሲኦል ነው። እግዚአብሔር ካረዳ የኔ ወንድም ገንዘብ ስለሚኖር ሰላም ያገኛል አትበል። ደህንነት ከእግዚአብሔር ዘንድ ነው። ወደ ምዕራብ፣ ወደ ምስራቅ፣ ወደ ደቡብ፣ ወደ ሰሜን በመሄድ አይደለም። ሰላም በረከት ከእግዚአብሔር ዘንድ ነው። እፎ ብሎ መኖር በእግዚአብሔር ነው። ሰላም የሚገኘው በእግዚአብሔር ነው። ራፓሳካራማዱናማሳካራዲናማሴ በናድሪቱ ቤታ ኢየሱስ የምናገራለው የእናንተ ነገር እንዲዋጥ ያዘዘው የእግዚአብሔር የእናንተ ነገር በጣም የሚገርመው ነገር ይሄ፣ አሁን አሳ ሆድ ውስጥ የዮናስ ሶስት ቀንና ሶስት ሌሊት መቆየቱ ራሱ ኢየሱስ ክርስቶስ በሞቶ በምድር ሆድ ውስጥ ሶስት ቀን መቆየቱን ነው የሚያሳየው። ከመከራ የሚያወጣው ደህንነት በእግዚአብሔር ብቻ እንደሆነ መዳን በኢየሱስ ብቻ እንደሆነ የዮናስ መልእክት የኛው መልእክት አሁን ያነበብኩት ክፍል ያስረዳል። መዳን በጌታ በኢየሱስ ክርስቶስ ብቻ እንደሆነ፣ ደህንነት የሚገኘው በእግዚአብሔር እንደሆነ፣ የትም በመሄድ ደህንነት እንደማይገኝ፣ በአንድያ በኢየሱስ ክርስቶስ በእግዚአብሔር ልጅ የዘላለም ሕይወት እንደሚገኝ፣ የእኛን ነገር ሰይጣን የሚተፋው የጥልቁ ኃይል የሚተፋው ክርስቶስን ስናገኝ ብቻ እንደሆነ ይሄ ቦታ ያስረዳል። ክብር ለኢየሱስ ይሁን። ስለዚህ የተወደዳችሁ ወንድሞች፣ ይህንን ነገር ያጠው እንዲዋጥ፣ እንዲያዝ፣ እንዲቆለፍ፣ ሎክ እንዲሆን፣ እንዲጨልም፣ ግራይን እንዲገባኝ ያደረገው እግዚአብሔር መልሶ ደግሞ ትፋ ብሎ ያስተፋዋል። ይህ ነው መልእክቴ። በጣም የተባረካችሁ ናችሁ። ያገር ዘመናችሁ ይባርክ። ወዳችኋለሁ። ተባረኩ። ሻሎም